እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማነቷ ተነፂተን እጹሃን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 እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ መጋቢት 27 ቀን የጌታችን የመድኃኒታችን የሱስ ክርስቶስን ጥንተ ስቅለቱን መድኃኔ ዓለም እያልን በታላቅ ድምቀት እናከብራለን። ይህንን ክብረዋል ስለ ምንድን ነው የምናከብረው ስንል በዛሬው ዕለት መጋቢት 27 ቀን የዓለም መድን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም በነሳው ሥጋ በቀራኒው መስቀል ላይ ተሰቅሎ ሕይወቱን ለዓለም ቤዛ አድርጎ የሰጠበት ቀን ወይም ደግሞ የሰጠበት ዕለት ስለሆነ ነው። ይህ ቀን ስለ ክርስቶስ ማም ስለ ክርስቶስ መከራ ስለ ነገረ መስቀሉና ስለ ሞቱ የተነገሩ ትንቢቶችና ምሳሌዎች ሁሉ የተፈጸሙበት ሰማያዊ አምላክ ስለ ሰው ልጆች ፍቅር ሲል ልዩ ልዩ መከራዎችን የተቀበለበትና በሞቱ ሞትን ሽሮ የአዳምን ዘር ሁሉ ከሞት ሞት ያዳነበት ለዓለም ሁሉ ፍቅሩን የገለጸበት በመስቀል ላይ ባፈሰሰው ደሙም ዓለምን ነፃ ያወጣበት፣ በአጠቃላይ በዛሬዋ ዕለት ወይም ደግሞ መጋቢት 27 ቀን 13ቱን ሕማማተ መስቀል በትዕግሥት ተቀብሎ ቅድስት ነፍሱን ከቅዱስ ሥጋው በፈቃዱ የለየበትና የስቅለቱና የሞቱ መታሰቢያ የሚዘከርበት ቀን በመሆኑ ጥንተ ስቅለት ተብሎ ይጠራል ማለት ነው። ይህ በዓለም ታዲያ መድኃኔ ዓለም ተብሎ ይጠራል ማለት ነው። ለምንድን ነው መድኃኔ ዓለም የተባለው? መድኃኔ ዓለም ማለትስ የቃሉ ትርጉም ምን ማለት ነው ስንል መድኃኔ ዓለም ማለት ክርስቶስ ማለት መሲህ ማለት እንደሆነ፣ ኢየሱስ ማለት መድኃኒት ማለት እንደሆነ፣ አማኑኤል ማለት እግዚአብሔር ከኛ ጋር ነው ተብሎ እንደሚተረጎም ሁሉ መድኃኔ ዓለም ማለትም ዓለምን ሁሉ የሚያድን የዓለም መድኃኒት ማለት እንደሆነ ከቅዱሳት መጻሕፍት እንረዳለን ማለት ነው። ናስሰውሉ ታዲያ ዓለም የዳነውም በመስቀሉ ላይ ባፈሰሰው ደሙና በሞቱ አማካኝነት በተገኘው ጸጋ ነውና የጥንተ ስቅለቱና የመስቀሉ ምስጥር ዓለምን የማዳን ሚስጥር ስለሆነ የጥንተ ስቅለቱ የመታሰያዋል በሚከበርበት በመጋቢት ሀያ ሰባት ቀን ምእመናን ሁሉ በቤተ ክርስቲያን በመገኘት በእርሱ ደም ዓለም የዳነ መሆኑን በሚገልጠው መድኃኔ ዓለም በተሰኘው ስሙ እየተማፀኑና ዓለምን ለማዳን የተቀበለውን መከራ መስቀል እያስታወሱ በዓሉን በድምቀት ያከብሩታል ማለት ነው። አዎ ጌታችን የደረሰበት መከራ ስቃይ ቢያስለቅሰንም ቢያሳዝነንም እንኳን እርሱ ለእኛ ያደረገልን ነገር ደግሞ ደስ ስለሚያሰኘን በሐሴት ደስ እያለን ስለማይነገር ስጦታው እግዚአብሔርን እናመሰግነ እንመለስበታለን ማለት ነው። አዎ ከጨለማ ወደ ብርሃን የወጣንበት ከዳቢሎስ ግዞት ነፃ የወጣንበት ዕለት ነውና ይህን ዕለት ይህንን ዕለት በታላቅ ድምቀት እናከብራለን ማለት ነው። አስተውል፣ እግዚአብሔር ሰዎች። አዎ ይህ ዕለት መጋቢት 27 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ጥንተ ስቅለት የሚታሰብበት ቀን ነው። ይሁን እንጂ ታዲያ ሊቃውንተ ቤተ ክርስቲያን በዲሜጥሮስ ቀመር መሠረት አጽዋማትን በጠበቀ መልኩ ከትንሣኤ በፊት ያለውን አርብ ስቅለት ተብሎ እንዲከበር ሥርዓትን ሰርተውልናል። መጋቢት 27 ቀን ደግሞ በአብይ ጾም ላይ ስለሚውልና በወቅቱም ደግሞ ሐዘን እንጂ ደስታ ስለሌለ በዓልም ማክበር ስለማይፈቀድ ወደ ጥቅምት 27 ቀን ትዘዋውዶ ደስ ብሎን እንድናክብር ቤተ ክርስቲያናችን ስርዓትን ሰርታልናለች ማለት ነው። ይህንን ዛሬ መጋቢት 27 ቀን የምናከብረውን ጥንት ስቅለቱን ነው ጥቅምት 27 ቀን መልሰን የምናከብረው ማለት ነው። ይሁን እንጂ ታዲያ ዛሬ ዛሬ አንዳንድ አድባራት ላይ እየተከበረ ስለሆነ ይህም ብቻ ሳይሆን ደግሞ መጋቢት 27 ቀን የተደረገልንን የተከፈለልንን ዋጋ ሁላችንም ልናውቅ ያስፈልጋልና ይህንን አጥር አድርገን እንማማድ ዘንድ ነው ዛሬ ይህንን አስተምሮ ይዘን የመጣ ነው ማለት ነው። አዎ መጋቢት 27 ቀን የሚከበረውን የመድኃኔዓለምን በዓል ጥንተ ስቅለቱ ነው ብለን ስንናገርና የስቅለቱን መታሰቢያ በዓል ስናክብር በዚህ ቀን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የተፈጸሙትን ጽዋት ወመከራዎችና እርሱ በመስቀል ላይ ያለ በሰማይና በምድር መካከል የተፈጸሙትን ተአምራት አብረን ልናስባቸውና ልናውቃቸው እንዲሁም ደግሞ ልብ ልንላቸው ያስፈልጋል ማለት ነው። ስለዚህ ምንድን ነው በዛሬው ዕለት መጋቢት 27 ቀን የተከናወነ የሚለውን አጠር አድርገን እንመለከታለን። ታዲያ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ከደረሱት ልዩ ልዩ ጽዋት ወመከራዎች መካከል ጥቂቶቹን አንስተን ስንመለከት፣ አዎ ጌታችን ላይ የደረሰው መከራ በእኔ አንደበት ተዘርዝሮ የሚያልቅ አይደለም። አዎ ብዙ መከራ ስቃይን የተቀበለው ጌታችን፣ ከብዙ በጥቂቱ ግን ስንመለከት የመጀመሪያው የአይሁድ መማክርት የመከሩበት ከንቱ ምክርና በዕለተ ረቡዕ እንደዚሁ በአይሁድ ሸንጎ የተወሰነበት ጠማማና የተዛባ ፍርድ ነው ወገኖቼ። አዎ ሰኞ ተሰብስበው ቢማከሩ ምክራቸው ፍሬ ሊያፈራ አልቻለም። ማክሰኞ ተሰብስበው ቢማከሩ ምክራቸው ምንም ፍሬ ሊያፈራ አልቻለም። ምክንያቱም ለውሳኔያቸው ከባድ ውሳኔያቸው ከባድ እንዲሆንባቸው ያደረገባቸው ነገር ነበረ። ይሰበስባሉ፣ ይጨቃጭቃሉ። ግን እንዴት መገደል፣ እንዴት መያዝ እንዳለባቸው ይማከራሉ። መግባባት አቅቷቸው ይበተኑ ነበረ። በዕለተ ረቡዕ ግን ጭንቃቸውን የሚያቀልላቸው ሰው በመካከላቸው ተገኝቶ አዎ ጭንካቸውን አቅልሎላቸው ጌታችን መገደል እንዳለበት፣ ጌታችን መያዝ እንዳለበት ጠማማ ፍርድ የወሰኑበትና ምክራቸውን ያጠናቅቁበት ዕለት ነው ዕለተ ረቡዕ። ማን ነው በመካከላቸው ተገኝቶ ይህ ምክራቸው እንዲጠናቅቅና አዎ የጨነቃቸው ነገር እንዲቀለላቸው ያደረጋቸው ማን ነው ስንል የአስቆሮቱ ይሁዳ ነው። የአስቆሮቱ ይሁዳ በለተረቡ እነርሱ መካከል ተገኝቶ ጌታችንን አሳልፎ እንደሚሰጣቸው እንዲሁም ደግሞ እነርሱም ሰላሳ ዲናር እንዲመዝኑለት ተስማማ ጌታችንን አሳልፎ ሊሰጥ ተስማማ። እርሱ እነርሱ ተሰብስበው የአይሁድ ሊቃነ ካህናት ተሰብስበው ጌታችንን እንዴት መያዝ እንዳለባቸው ጨንቋቸው ነበርና፣ እርሱ ግን በቀላሉ አቅፎ ስሙ አሳልፎ ሊሰጠው ሰላሳ ዲናር እንዲመዝኑለት ተነጋግረው በሰላሳ ዲናር ተስማማ። ጌታችን ንጹሕ ሆኖ ሳለ እንደ ወንጀለኛ ተቆጥሮ የሞት ፍርድ ተፈረደበት። ጌታችን እንዲገደል ጠማማ ክስ ከሰሱት። ያላደረገውን አደረገ አሉት። አዎ ንጹ ሆኖ ሳለ በፍርድ አደባባይ ቆመ፣ በሸንጎ ፊት አቆሙት ጌታችንን። ስለዚህ የመጀመሪያው በዕለተ ረቡዕ ተማክረው ጠማማና የተዛባ ፍርድ የፈረዱበት ሕማም ነው። ይህም ብቻ አላበቃም። ታዲያ ቀጥሎም ደግሞ መጋቢት 26 ቀን ማለትም ደግሞ የጸሎተ ሐሙስ ዕለት ማታ ለ27 አጥቢያ ማለት ነው ለደቀ መዛሙርቱ የመጨረሻውን እራት መግቦ ሚስጥረ ቁርባንን ከመሰረተ በኋላ ሌሊቱን በሙሉ በአይሁድ ጭፍሮችና በሊቃነ ካህናት ሎሌዎች የደረሰበት ስቃይና መንገላታት እጅግ የሚያሳቅቅ እጅግ የሚያስጨንቅ ለመናገር እንኳን የሚከብድ ነው። ወገኖቼ ያ የአስቆሮቱ ይሁዳ ጌታችን ምሥጢረ ቁርባንን ከመሠረተላቸው በኋላ የመጨረሻውን እራት አብሯቸው ከተመገበ በኋላ ይህንን ሥርዓት ከመሠረተላቸው በኋላ ያስቆሮቱ ይሁዳ ጌታችንን አሳልፎ ሊሰጠው መጣ። ጌታችንን አቅፎ ስሞ አሳልፎ ሰጣቸው። ጭፍሮቹ በይሁዳ መሪነት እርሱን ከያዙት በኋላ እንደታሰረ በመጀመሪያ ወደ ሐና ቀጥሎም ደግሞ ወደ ሊቅ ካህናቱ ወደ ቀያፋ፣ ቀጥሎም ደግሞ ወደ ጲላጦስ፣ ከጲላጦስ ደግሞ ወደ ሄሮድስ፣ ከዚያም እንደገና ደግሞ ወደ ጲላጦስ እያመላለሱ እንዲንገላታና እንዲሰቃይ ያደርገውታል። ጌታችንን፣ አዎ ጌታችን ሐሙስ ማታ ከተያዘባት ሰዓት ጀምሮ ሌሊቱን ሙሉ ሲያሰቃዩት ነው ያደሩት። አዎ ከዚህ ከዚያህ ከዚያ እየተመላለሰ እንዲንገላታ ያደረጉት። ጌታችን ይህን ሁሉ መከራ ስቃይ የተቀበለው ስለኔና ስለ እናንተ ነው። ወደዛ ወደዚህ ሲያንገላቱት ደግሞ ዝም ብሎ አይደለም። በዚያውም ላይ ደግሞ እየሰደቡትና እየዘበቱበት እየዛቱበት ፊቱን በጥፊ ራሱን ደግሞ በዱላ እየመቱት ያንን መራራ የሆነውን ምራቃቸውን እየተፉበት ነበረ። ይህንንም ደግሞ ብዙ ቅዱሳት መጻሕፍት ያስረዳሉ። ለምሳሌ ማቴዎስ ወንጌል ምዕራፍ 27 ቁጥር ተመልከቱ። አዎ ጌታችን ሌሊቱን ሙሉ እስቲ ማን ነው የመታ ንገረን? እያሉ በጥፊ ሲመቱት ነበረ። ራሱን በዱላ ሲመቱት ነበረ። አንተ የአይሁድ ንጉሥ ነህን? እያሉ ሲዘባበቱበት ነበረ። ምራቃቸውን ሲተፉበት ነበረ። ከዚያ እዚህ፣ ከዛ እዚህ እያመላለሱ ከሀና ወደ ቀያፈ፣ ከቀያፈ ወደ ሀና፣ ወደ ጲላጦስ፣ ከጲላጦስም ደግሞ ወደ ሄሮድስ እያመላለሱ ጌታችንን ሲያሰቃዩት ነው ያደሩት። አዎ ይህን ሁሉ መከራ ሥቃይ ከተቀበለ በኋላ ጌታችን መጋቢት 27 ቀን በዕለት ዓርብ ከ3 ሰዓት እስከ 9 ሰዓት የተቀበላቸው መከራዎችም ደግሞ እጅግ በጣም ብዙ ናቸው ወገኖቼ። ከ3 ሰዓት እስከ 9 ሰዓት የተቀበላቸው መከራዎች ከኅሊና በላይ ናቸው። ጥቂቶቹን አንስተን ለመማማር፣ ለማስታወስ ያህል ግን በሚያሳቅቅና በሚዘገንን ሁኔታ ጌታችን ስለእኔና ስለ እናንተ በጅራፍ ተገርፏል። አዎ አስተውሉ። እኔና እናንተ እንቅፋት ሲመታን፣ እስቲ ለተወሰነ ደቂቃ ቪዲዮን ቁም አድርጋችሁ ራሳችሁን ጎለጎታ ላይ ያስቀምጡ። ራሳችሁን በዛ በስቃይ ቦታ ላይ አድርጉ። አዎ እኔና እናንተ እሾህ እንኳን ሲወጋን፣ እንቅፋት እንኳን ሲወጋን፣ ስንደናቀፍ፣ ጣታችን ላይ የሆነ ቁስል ሲወጣ ምን ያህል ነው የምንታመመው? ወገኖቼ ጌታችን ግን 6666 ጊዜ ነው የተገረፈው። የሚገርፉት ሰዎች እንኳን እየደክማቸው እኔ ደክሞኛል ብሎ ሲያርፍ፣ ሌላኛው የተነሳ እየገረፈ እኔ ደክሞኛል እያሉ ብዙ የአይሁድ ወታደሮች እየተፈራረቁ ጌታችንን 6666 ጊዜ ከግንድ ጋር አጣብቀው አስረውት ጀርባውን በጅራፍ ገርፈውታል፣ ወገኖቼ ስድስት ጊዜ አይደለም ያልኩት፣ ስልሳ ጊዜ አይደለም ያልኩት፣ ስድስት መቶ ጊዜ አይደለም ያልኩት፣ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ነው። ወገኖች ምናልባት ስንናገረው በቃል ለአንድ በታችን ይቀለን ይሆናል ቁጥሩ ነገር ግን በቦታው ላይ ሆነን ስናስበው እስቲ ሁለት ሶስት ጊዜ ብቻ እኔና እናንተ በምናውቀው አይነት ጅራፍ እንገረፍና እንየው እስቲ፣ ምን ያህል ከባድ እንደሆነ ወገኖቼ እንመልከት። እስቲ ራሳችንን ቆም አድርገን እዛ ላይ ቀራንዮ ላይ ወስደን እንመልከት፣ እናስብ ወገኖች ለተወሰነ ደቂቃ ጌታችን ግን እኔና እናንተ በምናውቀው አይነት ጅራፍም አይደለም የተገረፈው። እኔና እናንተ የምናውቀው ጅራፍ ከብቶች የሚጠበቁበት ወይም ደግሞ ሕፃናት ቡሄ ሲደርስ የሚተኩሱት አይነት ጅራፍ ነው የምናውቀው። ጌታችን ግን በእንዲህ ያለ ጅራፍ አልነበረም የተገረፈው። ጌታችን የተገረፈው ጫፉ በብረት የተሰራ አዎ፣ አንድ ጊዜ የሰው ሰውነት ላይ ሰርፍ ስጋውን ቦጫቆ በምድር ላይ የሚጥል አይነት ጅራፍ ነበረ። በእንዲህ አይነት ጅራፍ ጌታችን 6666 ጊዜ ተራ በተራ እየተፈራረቁ ገረፉት። አንድ ጊዜ ሲመቱት ስጋው ከላዩ ላይ ቦጫጭቅ ነበረ፣ በምድር ላይ ይወድቅ ነበረ። ደሙ እንደ ውሃ ይፈስ ነበረ። አዎ፣ አጥንቶቹ ነጭ ሆነው እስኪታዩ ድረስ አጥንቶቹ እስኪቆጠሩ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ መከራ ስቃይ ተቀበለ። ይህን ሁሉ ግርፋት በትዕግስት ዝም አለ። ወገኖቼ ይህ እንዴት ያለ ትዕግስት ነው! ይህ እንዴት ያለ ትህትና ነው! ይህ እንዴት ያለ ዝምታ ነው! ወገኖቼ ይህ ሁሉ ነገር እየደረሰበት ጌታችን ምንም ነገር ያላደረገው ዝም ያለው ምን አይነት ዝምታ ነው? ወገኖቼ እኔና እናንተ እየተገረፍን ዝም እንል የሆነ? እኔና እናንተ እየተሰደብን ዝም እንል የሆነ? እኔና እናንተ በጥፊ እየተመታን ዝም እንል የሆነ? ወገኖቼ ጌታችን ግን ሲመቱት ዝም አለ። ሲገርፉት ዝም አለ። ሲያዳፉት ዝም አለ። መራቃቸውን ሲተፉበት ዝም አለ። ሲስቁበት፣ ሲሳለቁበት ዝም አለ። አዎ ጌታችን እኔና ለእናንተ ሲል ይህ ሁሉ መከራ ስቃይ ሲደርስበት ዝም አለ። ህማሙ መከራው በዚህ አላበቃም። ይህን ሁሉ ግርፋት ከገረፉት በኋላ አጥንቶቹ እስኪቆጠሩ ድረስ ስጋው ከላዩ ላይ ተቦጫጭቆ በምድር ላይ እስኪወድቅ ድረስ ከገረፉት በኋላ መስቀሉን አሸክመው ተራራ እንዲወጥ አደረጉት። እርጥም መስቀል ተሸክሞ አው መንገዱ ደግሞ እኔና እናንተ እንደምናውቁ አስፋልት አይደለም፣ ወጣ ገባ የሆነ በባዶ እግር ለመሄድ የሚያስቸግር፣ በባዶ እግሩ እሾህ እንቅፋት እየመታው እየወደቀ እየተነሳ እርጥም መስቀል ተሸክሞ ጌታችን ተራራ ወጣ አሁ መስቀሉን ተሸክሞ በቀራኒዮ ተራራ እየወደቀ እየተነሳ የገዢው የጲላጦስ ወታደሮች እያዳፉት ርኩስ ምራቃቸውን እየተፉበትና እያፌዙበት ወደ ተራራው እንዲወጣ አደረጉት። እርሱ የሰማይና የምድር ገዢ ሆኖ ሳለ የገዥው የምድራዊ የገዢው የጲላጦስ ወታደሮች እርሱን አንገላቱት። እየወደቀ እየተነሳ እየተፉበት በእግራቸው እየረገጡ እየጣሉት ያንን እርጥም መስቀል ተሸክሞ እየወጣ ሳለ በእግራቸው ይመቱታል፣ ይጥሉታል፣ ይወድቃል። እዚያ ወጣ ገባ የሆነ ድንጋያማ የሆነ ቦታ ላይ ጌታችን ወደቀ፣ ተነሳ፣ ደማ፣ እንቅፋት መታው። መስቀሉን ይዘው ወደቀ፣ ተነሳ። ይህን ሁሉ እየሆነ ነው ጌታችን ወደ ተራራ እንዲወጣ የተደረገ ወገኖቼ። ስለ እርሱ የተጻፈው የትንቢት ቃል ስለ እርሱ የተጻፈው የነቢያት ትንቢት ይፈጸም ዘንድ ታዲያ ልብሱን ገፈው ከለሜዳ አልብሰውታል በልብሱም ላይ ዕጣ ተጣጥለው ተከፋፍለውታል። አው የሾህ አክሊልም ጉንጉን ታዲያ በራሱ ላይ በማድረግ የሰማይና የምድር ንጉሥ እንዳልሆነ ሁሉ ንጉሥ ሆይ ሰላም ለአንተ ይሁን እያሉ ተሳልቀውበታል። ወገኖቼ የሾህ አክሊል ነው በላዩ ላይ ያደረጉበት የሚያምር ወይም ደግሞ እኔና እናንተ የምናውቀው አይነት አክሊል አይደለም። ንጉሶች የሚያደርጉት አይነት አክሊል አይደለም። ከእሾህ የተሰራ ያ በራሱ ላይ ሲያርፍ አናትን በስቶ ወደ ውስጥ የሚገባ እሾህ። ወገኖች ያስተውሉ እስቲ፣ እሾህ ወይም ደግሞ መርፌ ጣታችን ወይም ደግሞ አናታችንን ሲበሳን ምን አይነት ህመም ነው የሚያመን? አናታችንን ለበሳን እግራችን ድረስ እንታመማለን። ወገኖቼ እነርሱ ያንን የእሾህ ጉንጉን አሰርተው ላዩ ላይ ቁጭ ብቻ አይደለም የሚያደርጉት፣ ራሱን እንዲወጉት ወደ ታች ጫን ብለው ደሙ ከአናቱ ላይ እየተንጠባጠበ እየፈሰሰ የሾህ አክሊል በራሱ ላይ አድርገው ንጉሥ ሆይ ሰላም ለአንተ ይሁን እያሉ ተሳለቁበት። ይህም ብቻ አይደለም ወገኖቼ፣ ጎኑን በጦር ወግቶታል። እጆቹንና እግሮቹንም በአምስቱ ቅንዋተ መስቀል ወይም ደግሞ ችንካሮች ቸንክረውታል። ያው እነዚያ አዳምና ሔዋንን የፈጠሩ እጆች በአምስት ቀኗ ተመስቀል ተቸነከሩ፣ ወይም በችንካር ተቸነከረ። አዎ እነዛ በገነት የተመላለሱ እግሮች በችንካር ተቸነከሩ። በአምስቱ ቀኗ ተመስቀል ጌታችንን ቸንክረው በመስቀል ላይ ቸንክረው በመስቀል ላይ ሰቅለውታል። ጌታችን ይህን ሁሉ መከራ ስቃይ ከተቀበለ በኋላ በመስቀል ላይ ተሰቀለ። በመስቀል ላይ ያለ ታዲያ ሰባት የፍቅር ቃላትን ተናግረዋል። ከነዚያ መካከል በጣም የሚያስደንቀው ነገር ምንድን ነው ስንል ጠላቶቹ እያሰቃዩት፣ እያንገላቱት፣ እየገደሉት ሳሉ አባት ሆይ የሚያደርጉትን አያውቁምና ይቅርበላቸው ሲል የተናገረው ቃል ምን ያህል የሚያስደንቅ ቃል ነው ወገኖቼ! እየገደሉት ያን ሁሉ መከራ ስቃይ እያደረሱበት ወገኖች ያስተውሉ። ስድስት ጊዜ አይደለም 6ሺ 666 ጊዜ ጀርባው አጥንቱ እስኪቆጠር ድረስ የገረ ያረፉትን እርጥም መስቀል አሸክመው እያዳፉ ወደ ተራራ ያወጡትን በችንካር እጆቹን የቸነከሩትን በመስቀል ላይ የሰቀሉትን እነዚያን ጠላቶቹን እየገደሉት ያሉትን ጠላቶቹን አባተ ወይ የሚያደርጉትን ያውቁምና ይቀርበላችሁ ሲል ስለ እነርሱ ጸለየ፣ ተናገረ። ይህን የፍቅር ቃል ተናገረ። ጌታችን ይህንን የፍቅር ቃል ሲናገር እኛም ይህንን እንድናደርግ ይፈልጋል። እርሱን አብነት አድርገን ዛሬም እኛ የሚገድሉንን፣ ዛሬም እኛ እንድንጠፋ የሚፈልጉትን፣ ዛሬም እኛ ላይ ተንኮል የሚያስቡትን የሚያደርጉትን ሁሉ ጌታ ሆይ፣ የሚያደርገውን የሚያደርጉትን አያውቁምና ይቅር በላቸው ብለን ስለ እነርሱ እንድንጸልይ እንድናዝንላቸው ይፈልጋል። ዛሬ የትኛው ትውልድ ነው ይህንን ያደረገው? በእውነት እየተመታ ዝም የሚላለ ወይ? እየተሰደበ ዝም የሚላለ ወይ አይደለም የበደሉትን ቀርቶ እርስ የበደላቸውንም ጭምር የትኛው ትውልድ ነው ዛሬ በዘመናችን ሄዶ ይቅርታ የሚጠይቅ የትኛው ትውልድ ነው የበደሉትን ሰዎች ፈጣሪ ይቅር እንዲልለት የሚማጸን ወገኖቼ ዛሬ እኮ አባትና ልጅ የማይነጋገሩበት ዘመን የሆነው እናትና ልጅ የማይነጋገሩበት የሚጣሉበት ይሄ ልጅ አይደለም የሚልበት አባት ልጅም ደግሞ ይሄ አባት አይደለም የሚልበት ዘመን ነው። ይህ ዘመናችን ወገኖች የሚጨካከሩ በፊት ጭካኔ ዘመን ሆኗል ይህ ዘመናችን። ይህንን ስናድርግ ታዲያ ደግመን ደጋግመን ጌታችን እየሰቀለን እንደሆነ ልናውቅ ያስፈልጋል። እያሳዘን ነው፣ እየሰቀል ነው እንደሆነ ልናውቅ ያስፈልጋል። ወገኖቼ በእውነት የጌታችን መከራው ስቃዩ ውስጣችን ከገባ ምን ያህል ለኛ መከራ እንደተቀበለ ካወቅን ዛሬም ደግመን ደጋግመን ላለማሳዘን፣ ላለመስቀል ልንጠረቅ ያስፈልጋል። በምን ካልን ደግሞ እርሱ በሚፈልገው እርሱ በሚፈቅደው መንገድ ብቻ በመጓዝ ጌታችንን ደስ ልናሰኝ ያስፈልጋል እንጂ በተቃራኒ መንገድ እየሄድን ጌታችንን ልናሳዝን አይገባም፣ ልንሰቅለው አይገባም። በባርነት ቀንበር ተይዘን ጌታችን ደግመን ደጋግመን ልንሰቅለው አይገባም። ወገኖቼ ይህን እንድናደርግ ደግሞ እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ው ጌታችን የሚያደርጉትን አያውቁምና ይቅር በላቸው አለ። ይህም ብቻ አይደለም ታዲያ በመጨረሻ ላይ እነሆ ሁሉም ነገር ተፈጸመ በማለት ከተናገረ በኋላ ወዲያውኑ ቅድስት ነፍሱን ከቅዱስ ሥጋው በራሱ ፈቃድ ለይቶ ሞት የማይገባው አምላክ ለሰው ልጆች ሕይወት ሲል ራሱን ለሞት አሳልፎ ሰጠ። ወገኖቼ ክርስቶስ የተሰቀለው መጋቢት 27 ቀን ነው። መጋቢት 27 ቀን ክርስቶስ ከተሰቀለ በዚህ ቀን የተሰቀለ ከሆነ እንደገና በሌላ ጊዜ ደግሞ በዓለ ስቅለትን ማክበር ለምን አስፈልግ የሚል ጥያቄ በአንዳንድ ሰዎች አይምሮ ውስጥ ሊመጣ ይችላል። አዎ በእርግጥ እንተ ስቅለቱን ማክበር በቃ ነበረ። ሆኖም ግን ክርስቶስ የተሰቀለው በዕለተ ዓርብ ሲሆን ከመቃበር የተነሳውን በዕለተ እሁድ ሲሆን ስቅለት ከዕለተ ዓርብ፣ ትንሣኤው ከዕለተ እሁድ፣ እርገቱ ደግሞ ከዕለተ ሐሙስ እንዳይውጡ ሌሎችም በዓላትና አጾማት በተወሰነላቸው ቀን እንዲውሉ ማድረግ ይቻል ዘንድ የቀድሞ ሊቃውንት አባቶቻችን ሊቃውንት ቤተ ክርስቲያን ሰባት አዋዳ ታዘጋጅተውና ቀምረው ሁሉም ሥርዓቱን ጠብቆ ድርጊቱ በተፈጸመበት ቀን እንዲከበር ስለወሰኑ ይሆናል ማለት ነው። በዚህም መሠረት ጥንተ ስቅለቱ መጋቢት 27 ቀን በየዓመቱ እየታሰበ በዓለ ስቅለቱ ደግሞ ከሰሞን ሕማማቱ ጋር በዓመት አንድ ጊዜ በዕለተ ዓርብ በጾምና በጸሎት እንዲሁም ደግሞ በአክፍሎትና በስግደት እንዲከበር ስርዓት ተሰርቶልናልና በዚህም ስርዓት መሰረት ይፈጽማል። እስካሁንም እየተፈጸመ ነው። ወደፊትም ይፈጽማል ማለት ነው። ወገኖቼ ታዲያ ይህንን ክብረ በዓል ስናክብር ጌታችን ለእኛ ያደረገልንን በዕለተ ዓርብ ለእኛ የተቀበለልንን አስራ ሶስቱን ሕማማተ መስቀል በሚገባ ልናውቃቸው ያስፈልጋል። እነዚህ አስራ ሶስት ሕማማተ መስቀል ምንድን ናቸው ስንል ጌታችን ስለኔና ስለ እናንተ ወደ ኋላ ታስሯል። በገመድ ተስቧል። በምድር ላይ ወድቋል። ተነስቷል። በእግር አይሁድ ተረቅጧል። ከምሰሶ ጋር ተላትመዋል። በጥፊ ተመትተዋል። በጅራፍ ጀርባውን ተገርፏል። ራሱን በዱላ መጥተውታል። የሸዋ ክሊልን ደፍተውበታል። መስቀል አሸክመውታል። በችንካር ተቸንክሯል። በመስቀል ላይ ተሰቅሏል። በመጨረሻ አመራራ ሐሞትን ጠጥቷለሁ። ግኖቼ አዎ ሁሉን የሚያጠጣ ሁሉን የሚመግበው አምላክ ተጠማው በሚልበት ጊዜ በመስቀል ላይ ተጠማው ብሎ ድምፁን በሚያሰማበት ጊዜ ውሃን የፈጠረውን አምላክ ውሃን ከልክለው፣ ሐሞትንና ከርቤን ደባልቀው መራራ ሐሞትን አጠጡት። ወገኖቼ ጌታችን ለእኔና ለእናንተ በዛሬው ዕለት መጋቢት ሃያ ሰባት ቀን እነዚህን 13 ሕማማተ መስቀል ተቀብሎልናል። ጌታ ሆይ አምላክ ሆይ መድኃኒታችን ሆይ እግዚአብሔር ሆይ ስለኛ 6666 ጊዜ ተገረፍክ ክፉዎች አይሁድ መራቃቸውን ተፉብህ በዘንግ ራስህን መቱ እርቃንህን በመስቀል ላይ ሰቀሉ ወየው ልንል ያስፈልጋል ወገኖቼ እግዚአብሔር የሠራት ቀን ይችን ሐሤትን እናድርግ በእርሷም ደስ ይበለን ተብሎ መዝሙረ ዳዊት ላይ እንደተጻፈልን በእውነትም ዕለተ ዓርብ የጌታችን ስቃይ ቢያስለቅሰን ከስርዓት የተፈታንበት ዕለት ስለሆነ እግዚአብሔር የሠራት ቀናት ብለን መድኃኒታችን ኢየሱስ ክርስቶስን ስለማይነገር ስጦታው እናመሰግለዋለን፣ እናመልኳለን፣ እናከብረዋለን። በዛሬዋ ዕለት ነሰውሉ ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ተብሎ ሮሜ ላይ እንደተጻፈልን የሰው ልጆች ጽድቅ ርቆን በግዞት ውስጥ ሳለን ከሰማያት ሰማያት ወርዶ በመስቀል ተሰቅሎ ደሙን አፍሶ የጥልን ግርግዳ ሰብሮ ከኃጢአት ባርነት ነፃ ያወጣን መድኃኔዓለም በእውነት ይክበር ይመስገንልን። በዚህ በገላትያ አምስት ቁጥር አንድ ላይ በነፃነት ልንኖር ክርስቶስ ነፃ ያወጣን እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበራት ትያዙ ይላል። የሚያሳዝነው ግን መድኃኔዓለም በመስቀል ላይ ስለኛ ሞቶልን ተሰቅሎልን ሳለ አሁንም በኃጢአት ቀንበር ሆነን የሞተለንን ፈጣሪያችንን እያሳዘነው ነው እያሳዘን ነው ነው ለዚህ ነው አንደኛ ዮሐንስ ምዕራፍ 3 ላይ እንዲህ የሚለን ልጆች ሆይ በሥራና በእውነት እንጂ በቃልና በአንደበት በት አንዋደድ ይላል ዛሬ በአንደበታችን በቃላችን እወድሃለሁ እወድሻለሁ እንወደዋለን እንዋደዳለን እንባባላለን እንጂ በእውነት በሥራና በእውነት የምንዋደድ ስንቶቻችንን ለዚህ ነው በሥራና በእውነት እንጂ በቃልና በአንደበት አንዋደድ የሚለው ማለት ነው እንግዲህ በዮሐንስ ወንጌል ምዕራፍ 3 ላይ ለንሳ ገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለን ማለትን አትጀምሩ እንደተባለ ለንስሐ የሚገባ ፍሬ ልናፈራ ያስፈልጋል። እግዚአብሔር አምላካችን ለንስሐ የተገባ ሕይወት ልላችን የሚሰጠን እንደ ቸርነቱ ይማረን። በእውነት ስለዚህ በዛሬው ዕለት በአጠቃላይ መጋቢት 27 ቀን ጥንተስቅለቱ ስቅለቱ ለጊዜ ነ ኢየሱስ ክርስቶስ በማዕከለ ምድር ቀራኔው ቅዱስ መስቀሉ የተተከለበት የአዳም ተስፋው የተፈጸመበት፣ ፀሐይ ስትጨልም የፀሐይ አምላኪዎች በክርስቶስ ያመኑበት፣ ጨረቃ ደም ስትለብስ የጨረቃ አምላኪዎች ተስፋ የተቋጠርበት በክርስቶስ ያመኑበት፣ ኮከብ ቆጣሪዎችም ደግሞ ከዋክብት ሲረግፉ ተመልክተው የከዋክብት ፈጣሪያቸው ክርስቶስ መሆኑን አውቀው በእርሱ ያመኑበት እኛም ደግሞ ከሐሳር ወደ ክብር ከጨለማ ወደሚደነቅ ብርሃን የተሸጋገርንበት በእርሱም ቁስል የተፈወስንበት ልዩ የድህነት ቀን ነውና ይህንን ቀን በታላቅ ድምቀት እናከብራለን ማለት ነው። መስትል እግዚአብሔር ሰዎች ስለዚህ ይህንን ክብር በዓል ደግሞ እኛ ስለምን እንደምናከበር ካወቅን ከተረዳን ሌሎችም በዚህ ዕለት ምን እንደተፈጽመ ያውቁ ዘንድ የተማርነውን ነው ያወቅነውን ላላውቁት ወንድሞቻችን ልናሳውቅ ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቅን ቢሆን ኖረ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን ይህና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱን ያሉትና የሳቱትን ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን ቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮዎች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ ደወል ምልክቱን መጨኖባቸዋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው። እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮዎች ወደ እናንተ ይደርሳሉ። ይህንን ካላደረ ወረዳችሁ ደግሞ ዛሬ እንዳጋጣሚ የምናሰምረው ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቁ አስምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክር አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን፣ የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። Thank you.